ሰራተኛዋ ሰላም ለወይዘሮ ማርታ እርጉዝ መሆኗን ነገረቻቸው። ወይዘሮ ማርታ ግን ኬት ነው ኬት መጣ የሚለው ጥያቄ በጣም ከባድ ነበረ። እያለቀሰችም ነበር። እንግዲህ ወይዘሮ ማርታ እንዴት ሊሆን ቻለ እንዴት ከቤት እኮ ወተሽ አታቂም እያለች እንግዲህ በጣም ብዙ አሳብ ውስጥ ተውጣም እያለቀሰች እየጠየቀቻት ነበረ። ሰላምዬ ግን በመደጋገም እትዬ ይቅርታ፣ እትዬ ይቅርታ እያለች ነበረ። ኬት ነው የመጣው፣ ችግር የለውም ልጅ ፈጣሪ ስጦታ ነው። እኔ ነኝ የማሳድግልሽ። በትላትም አንድ የተተዋወቁት ልጅ ነበር፣ በስልክ ከሱ ነው። አንድ ቀን ሄጄ ነበር ከሱን ያረገዝኩት ትላት አለች። እንግዲህ ወይዘሮ ማርታም እንግዲህ በደስታ ብድግ ብላ መሬቱን ትስማለኝ። ብዙ ሀሳብ አስቤ ነበረ፣ ያልገባሁበት የለም ፈጣሪ ወይ ይቅር በለኝ። እንግዲህ ምን አስብ አይሆን ፈጣሪ ወይ ይቅር በለኝ ያለችው ቀጣይ፣ አብረን ምና ይሆናል እስከ ፍጻሜው ድረስ አብራችን ቆዩ። ላይክ አርጉኝ ፈልጌው ሰላም ጤና ይስጥልኝ። ውዱና የተከበራችሁ ቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ትረፈፍ ይበልኝ እያልኩኝ እነሆ ዳጣ ድራማ እዥላችሁ መጥቻለሁ። ዳጣ ድራማ ደስ የሚልና አስተማሪ ድራማ። ዳጣ ከ18 ዓመት በኋላ ከብዙ ጥያቄ በኋላ ቤተሰቦቿን ያገኘችበት የአባት ጥያቄ ቢመለስላትም የእናት ጥያቄ ግን አልተመለሰላትም። እናቴ ሞተች አለች በህይወቷ ግን አለች እያለች በተደጋጋሚ አቶ ደረጃ አባቷንም እየጠየቀችው ነበረ። እሱ ግን እናቴ ሻው በህይወት አለች ነገር ግን አሁን አያስፈልግሽም። በሚያስፈልግሽ ጊዜ እኔ ነግርሻለሁ። እኔ አባትሽ ላንቺ የሚበጅሽና የሚጎዳሽን ነገር ሁሉ ጠንቅቄ ስለማውቅ እናትሽ በምታስፈልግሽ ሰዓት እኔን ለእናትሽን አስተዋውቅሻለሁ። አሁን ግን ቃል ተግባብተናል፣ ዘን ብለሽ ኑሬ እያላት ይገኛል ማለት ነው። እንግዲህ አቢጌል እቤቱን እየረበሻች ትገኛለች፣ በድጋሚ ማለት ነው። ነገር ግን ያው ሰላም ነፍሰ ጡር ናት በማለት እንግዲህ የራሷን ጥርጣሬ ያስቀምጣ ነበር። ሰላም አዎ ነኝ። ከአንቺ ጋር የሚያገናኙ ነገር የለም ያረገዝኩት እኔ አንቺ ምን ቤት ነሽ? እያለቻት ነበረ። ነገር ግን እሷም ሄዳ ለእናቷ ለወይዘሮ ማርታ ነግራ ነበረ። ወይዘሮ ማርታም እንግዲህ ይሄን ነገር ስትሰማ አቤጌልን እንዴት እንደዚህ ነገር ታወር ያለሽ ብላ እንግዲህ በጥፊ ነበር ጨው ያደረገቻት። እሷም እንግዲህ ማዬ በነገርኩሽ፣ እሷ ራሷ እኮ ነች ያለችኝ እያለች ነበርና ነገር ግን ወይዘሮ ማርታ ሰላምን ጠርታ ጠይቃት ለመጠየቅ ሞክራ ነበረ። ነገር ግን ፊቷ መታ ስትቆም በደንቡ ስላስታወቀባት፣ ወፋሪው እንዴት ነው ያላየውሽ እስካሁን ድረስ እንዴት ነው ያላስ ያላስተዋልኩሽ ሰላምዬ አብረን በበላናቸው ገበታ እዥሻለሁ። አብረን ባመሸናቸው አብረን ባሳድርናቸው ቀናቶች በበላነው ገበታ እዥሻለሁ። ምንድን ነው የማየው ነገር ንገሪኝ። ምንድነው የተፈጠረው? ነበር እያለቻት ያለችውና ነገር ግን አቤጌልን በመሀል ጣልቃ በመግባት አየሽማዬ፣ ዝም የሚሉ ሰዎች እኮ አገር አጥፊ ናቸው ብዬሽ ነበር። ስትላሷም እንግዲህ ከአጠገቤ ተነሽ ብያሻለሁ አንቺ ላይ ነገር አታያይዢ በማለት ነበር ያለቻትና መቼም በአንድ ቀን አይረገስ ትላት። እንዴት አወቅሽ? አንቺ በአንድ ቀን መረገዝ አለመረገዙን እንዴት ነው ያወቅሹ? ተኔ ተደብቀሽ እየባለሽ ነው ስትላት አይ እንደዛ ማለት አይደለም ትችዋለሁ በቃ ነበር ያለችው ነው። አቤጌል እንግዲህ ጨጓራችንን ልትልጠው ነው። እንግዲህ ወይዘሮ ማርታ እያለቀሰች ነበረ። ኬት ነው እንዴት ሊሆን ቻለ? ከዚህ ቤት እኮ ተሻጣቂ መኮ ሰላም ስትላትም እንግዲህ ሰላም ስቅስቅ ብላ እያለቀሰች ነበረ በምሬት ና ነገር ግን ኬት ነው ንገርኝ እባክሽን ብትላትም አንድ ሰው በስልክ የተተዋወቅኩት ነበረ አንድ ቀን ጅ ነበረ በዛ ስህተት ነው የተፈጠሩ ነበር ያለቻትና እንግዲህ ሰላም በጣም እያለቀሰች ነው፣ እግን ከውጭ ነው ስትላት እንግዲህ የአባቱ ከውጭ መሆኑን ስታውቅ ወይዘሮ ማርታ ብድግ ብላ መሬቱን ነበር ጎንበስ ብላ ስማ፣ ተመስገን ጌታዬ ስንት ነገር አሰብኩ ስንት ቦታ ገባውኝ አንተ ይቀርበለኝ እንደው እያለች ነበርና እን የት የት ደርሳ ይሆን በሀሳቧ። ወይዘሮ ማርታ እርግጠኛ ነኝ በሀሳቧ ብዙ ቦታ ደርሳለች ማለት ነው። ከቤቷ ውጪ መሆኑ ስታረጋግጥ ነው። ግን ተመስገን አምላኬ፣ ስንት ቦታ ደረስኩ ይቀርበለኝ አለችውና፣ ነገር ግን ሰላምን ለማበረታታት አሁንም ቢሆን ችግር የለውም በቃ ለልጁም ታስተዋውቅናለሽ። ልጅ ደግሞ የፈጣሪ ስጦታ ነው። እኔ ቤት ነምቶ ልጁ አይነኝ ማርስሽ፣ ምንም ሀሳብ እንዳይገባሽ። ግን ከልጁ ታስተዋውቂና አነስ ያለሽ ቀለበት ነገር አደርግሻለሁ፣ እናደርግልሻለን ስለዚህ ልጁ ዲቃላ መሆን የለበትም ነበር ያለቻት ና ሰላም፣ ግን ስቅስቅ ብላ እያለቀሰች አሁንም ይቅርታት ዬ ይቅርታት ዬ እያለች ነበር። በተደጋጋሚ ሰላም ለምንድን ነው በተደጋጋሚ ይቅርታት ዬ የምትለው? የሁላችንም ጥያቄ ነው ማለት ነው ና ነገር ግን ልጁ ዲቃላ መሆን የለበትም እንደ ቀለበት አድርጌልሽ አብረሹ ትኖር ያለሽ ያለቻት ጊዜም በጣም ድንግጥ በማለት በተደጋጋሚ እያለቀሰች ነበረ። እንግዲህ ወይዘሮ ማርታም ይሄ ነገር በመፈጠሩ በጣም ደንግጣለች። ራሷን አስራ ነው እንግዲህ የምትንቀሳቀሰው። የቤቱ አባል ሁሉም አውቋል ማለት ይቻላል። ግማሽ ሰው ነው እንጂ ያላወቀውና ነገር ግን በድጋሚ አሁንም ራሷን አስራ ናታን ክፍል ገብታ ስቅስቅ ብላ እያለቀሰች ነበር፣ ሰላም ማለት ነው። ናታ ግን ክላሱ የለም ነበር። ድንገት ሲመጣ ሰላም እያለቀሰች ነው። እና ምን ሆነሽ ነው ሰላምዬ? እንዲህ ልክ አደለሽም እኮ፣ ፌትሽ ተለዋውጧል። ምን ሆነሽ ደግሞ የምታለቅሽ? እስቲ ቁጭ በይና እናውራ ብሎ እንግዲህ ሊያውራት ሞክሮ ነበረ። እሷ ግን ልትነግረው ፈቃደኛ አይደለችም። እባክህ ወይም በማለት ነው ትታው የወጣችው ና ወይዘሮ አቤጌል እንግዲህ የአቤጌል አቃጣሪዋ ናታን ክፍል ሄዳን ነበረ። ናታንዬ ዬ ስትለው እንግዲህ እሺ አቤጌል ነበር ያለት ና፣ ለምን አብዬ አትለኝም አንተ ስትለው፣ ምን ችግር አለው ያማልኩ እኮ አንድ ነው ነበር ያለት ና፣ ነገር ግን አይ አንድ አይደለም ስዊት ላቭ ቤቢ ምናምን ለምን አትለኝም እያለችው ነበረ ይህኔ እንደዛ ስልሽ አባዬ ቢሰማ ምን ይላል ነበር ያላትና ምን ችግር አለው እኔ እኮ ሀያ አመት አልፍ ያለው አሁን እኮ የራሴ ህይወት መመስረት የምችል ሰው ነኝ እኔ የሚሆነኝን ተመረጥኩ ቤተሰቦቼ እኮ እኔ መገደብ ና መከልከል አይችሉም ነበር ያለችውና እሱ ግን ይሄ ነገር ጥሩ አይመጣም ነበር ያላትና ነገር ግን የዚህም ቤት ጉድ ልንገረህ ነበር ያለችው ምንድን ነው ደግሞ ጉዱ ምን ልታሰሚ ነው ቢላትም እንግዲህ አየህ፣ አንዳንድ ጊዜ ዝም የሚሉ ሰዎች አስመሳዮችና ተንኮለኞች ናቸው። ሰላም እንደዛ ናት ነበር ያለችው።

ይገባል ነበር ያለችው። እንግዲህ ያቃጠረችውም እሷ ናትና እሱ ግን ውጭልኝ፣ እኔ ይሄን ነገር አላምንም በማለት ተክላሱ አስወጥቷት ነበረ። አንዱ እንግዲህ ዳጣ ደግሞ የዋህና ምንም የማታቅ በቁመቷ ትልቅ ብትሆንም ግን አስተሳሰቧ እንደ ጻል ልጅ ናትና፣ ነገር ግን ጓደኞቿ ክፉ ጓደኛ፣ መጥፎ ጓደኛ አንዳንድ ጊዜ ወደ መጥፎ ነገር ይመራልና፣ ጓደኛ አብራ ያለችው መጥ ነበራት። መጥን ደግሞ ምንም አትልን፣ በሰልያ ከሷ የተሻለ ነገር ግን ትምህርት ቤት አንድ ረባሽ፣ በተደጋጋሚ ከትምህርት ቤት የሚባረር ጓደኛዋ ቴሌግራም ጉሩብ ውስጥ ወይም ደግሞ እሷን የማይመለከት ይበልግና ጉሩብ ውስጥ አስገብቷት ነበርና፣ ያንን ነገር ግን ማንም የሚያውቅ ሰው የለም። ለዳጣ እየነገረቻት ነበርና ዳጣን በማየት በጣም ተደናግጣ፣ እንዴት እንደዚህ ይሆናል? ይሄን ነገር ለእትዬ ነው የምነግረው እያለቻት ነበረ። እንደውም አሳይኝ ሊየው አላየሁትም እኮ ምንድን ነው እያለች ነበር ውሃ ነገር ግን አላሳይሽም። ይሄንን ስትላት ተይዋ ለማየ ስታሳያት እኔም ከማየ ጋር ብሬታ ያለው ነበር ያለችው ና አረ፣ ማየ ትገልሻለች እንደውም ነበር ያለቻት ና አንዳንድ ጊዜ ቤተሰብ ለልጆቻቸው ስልክ ሲለቁ ልጆቻቸውን ምንድን ነው የሚያዩት ነገር በስልካቸው ላይ የሚመለከቱት፣ የሚያወሩት ማን ነው በሚል ነገር ለልጆች ስልክ ከሰጡ ልጆችን ፎከስ ማድረግ አስፈላጊ ነው። ምክንያቱም ስልክ ማለት ለልጆች ስልክ ተሰጠ ማለት አለምን ለልጆች አስጨበጣችሁ ማለት ነው። ስለሆነ ስለዚህ እዚጋ ጋር አባትየውም እንግዲህ አቶ ደረጄም ሰምቶ ነበረ ዳጣ ነግረዋለች። ነገር ግን ይህን ነገር ስነግረው እሱም እኔ ነኝ ከልጆቼ ላይ ፎከስ ቀንሽ ባታለው፣ ይህን ስህተት ነው ማየት ነበረብኝ በየጊዜው ስልኳን ምንድን ነው የምታየው ስልኳ ላይ ምን አለ የሚለውን በየጊዜው ማየት ነበረብኝ። ካልሆነ ግን ስልኳን እቀበላታለው አሊያም ደግሞ ሰሞኑን ሄጄ ትምህርት ቤት አመለክታለው ያን ልጅ እንዲባረር አደርጋለሁ። ካልሆነ ግን ደግሞ ከዛ ከትምህርት ቤት እንድትቀይር አደርጋለሁ እሷን በማለት ነበር ያለውና አቶ ደረጀም ነገር ግን ዳጣንም በጣም ትልቅ ነገር ነው ይሰራሽልኝ፣ በጣም ጎበዝነሽ እያለ እንግዲህ እየደጋገመ ሲያመሰግናት ነበርና እሷም ግን ምንም ምስጋና አያስፈልገውም። እሷ ባታውቅም እኔ እህቴ ናት፣ ከኔ የሚጠበቅብኝን ነው ያደረግኩት። እንደውም ልጁን እደበድቧለው ብዬ አስቤ ነበረ። ነገር ግን ሳስበው ጥሩ አይደለም፣ ልጁ ትልቅም ነው። እንደዚሁም ደግሞ ይሄ ነገር ለእሷ መፍትሄ ላይኖረው ይችላል። ከዚህም በፊትም የሆነ ኪኒኒ ሰጥቷት ነበረ፣ ነገር ግን እሷ ሳት በለው ተቀብዬ ጣልኩባት። እንደ ሰማሁትና እንደ ነገረችን ከሆነ ያ ልጅ በተደጋጋሚ ለሶስት ጊዜ ምናምን ከትምህርት ቤት ተባሩ ነበር እየተባለ ነው ነበር በማለት እንግዲህ ለአባቷ ኢንፎርሜሽኑ የነገረችው። አባቷ ግን እኔ ያሉትን ነገሮች ሁሉ አስተካክላለሁ እያለ ይገኛል። ና እንደዚሁም እንግዲህ አቤጌል ናታንን በደንብ ታፈቅረዋለች ማለት ነው። ናታን ግን ለሷ ምንም አይነት ቦታ የለውም እና ነገር ግን ሳሎን ላይ ቁጭ ብለው ነበር እና ዳጣ እንግዲህ የቤት አስጠድታቸው ውሃንና መጠንን እየፈለጋችሁ ትን ገዛላችኋለሁ በውስጣችሁ ያሰባችሁትንም፣ በማለት እሱም እንግዲህ ያን ልታደርግ የቻለችው ሰላምዬ በጣም ስለመማት አንቺ ተኚ፣ እኔ አጸዳለሁ በማለት ነበርና፣ ነገር ግን የፈለጋችሁትን ገዛላችኋለሁ፣ እቤት አጽዱ በማለት መጥተና አሁን እቤት አስጠደታችኋለሁ። እነሱም ድክም ብሏቸው ነበር። እሷም ወደ ውጪ ላይ ወጣ ስትመለስ፣ እንግዲህ ሳሩ ላይ ቁጭ ብለው ነበረ። ናታንም፣ አቤጌልም ውሃምና፣ እንግዲህ ዳጣም ዘለል ዘለል እያለች መጣ ነበረ። ናታንን ሰላም አለችውና አቤጌልን ሰላም ልትላ ስትል እንግዲህ ዝምን ያለቻት ና እሷም የመችሽ ብላ የራሷን እጅ ጨብጣ ነበር ቁጭ ያለችው። ውሀም እንግዲህ እንዴት ትዋሽኛለሽ? ቤቱን አጥዱ ብላችሁኝ እይስ ሳጠዳ ቆይጠህን ምንም እኳ አልገዛሽልንም በማለት ነበር ያለቻት። ዳጣ እንዳታ ግን መቼ ነገራችሁኝ? ታዳ አጥዱ በወዳችሁ ያሰባችሁትን ገዛላችኋለሁ አልኩ በወዳችሁ አሰባችሁት እንጂ ደግሞ አልነገራችኝም እያለች እንግዲህ እየተጫወተች እየቀለደች ነበር ና እናታን ግን በስስት አይት ነው አይን ነው የሚመለከታት ዳጣንና እንግዲህ እንደዚህ እየተጫወቱ እያሉ አቤጌል ዳጣን ለማስቀናት ከናታን ጋራ ፎቶ ታነሽናለሽ ነበር ያለቻትና ና እሷም ጣጣ የለውም ናታን ፍቃደኛ ነህ ነበር ያለችውና እሱም ችግር የለውም አንሽን በማለት ነበር ያለት ና እንግዲህ ካሜራማን ሆናለች ዳጣ ፎቶ እያነሳቻቸው ነው። ናታን ግን ከአቤጌል ጋራ ፎቶ መነሳት ፈልጎ ሳይሆን ዳጣን ለማስቀናት የተጠቀመው ሲስተም ነበረ እና እሷ ግን እሺ ፍቃደኛ ትሆንክ በማለት ፎቶ እያነሳቻቸው ነበረ። ነገር ግን የምንመለከተው አቤጌል እሱ እጁን እጇን ወደፊቱ ላይ ስታረግ እጇን ከፊቱ ላይ ይወረውራል። እቅፍ ስታደረገ ደግሞ እጁን ከላዩ ላይ ወደዛ ይወረውራል። ነገር ግን ፎቶ እየተነሳው ያለው ከአቤጌል ጋራ ቢሆንም ፎከሱ እይታው ሁሉ እንዳ እያለ ወደ ዳጣ ነው ማለት ነውና፣ ጭራሽ ጨራሽ እሷን ቼክም እያደረጋት አይደለም። ጉንጩንም ልትይዘው እየሞከረች ነበር። እንግዲህ አቤጌል እየሳመችም ለመነሳት ሞክራ ነበረ፣ እሱ ግን ከላዩ ላይ ወደዛ እየገፋት ነው እና ፎቶ ሲነሳ እንግዲህ ፎከሱ ያለው ልጅቷ ጋ ነው ዳጣ ጋ ነው ማለት ነውና ነገር ግን መጨረሻ ላይም ቢሆን ዳጣ እንግዲህ ምንድን ነው እያለችው ዳጣ እኔና ናታ ባልና ሚስት ብንሆን ያምርብናል በማለት ነበር የጠየቀችው። እሷም ድንግጥ ማለት አይ አይ አይ ውሃ አብራችሁ ትነሳ መሀላችሁ ቁጭ ብላ ነበር ያለችው። ና ውሃ መካከላቸው ቁጭ ብላ ፎቶ ሲነሱ ነገር ግን ናታ እንደምታዩት ውሃን እቅፍ አድርግቷት ፈታ ብሎ ነበር የተነሳው ከአቤጌል ጋራ ሲሆን ግን እሷን ሲያሆን የሚያየው ዳጣን ነበር የሚያየው። ና ዳታ ላይ ምን አይነት ቴንሽን ማየት እንደፈለገ ባናውቅ እንግዲህ እሷን ለማስ እናት ወይ ደግሞ እሷ ትወደኛለች አትወደኝም የሚለውን በራሱ መንገድ ለማጣራት ነው እየሄደ ያለውና፣ ነገር ግን እሱ ውሃ ንቅፍ አርግቶ ሲነሳ ዋው፣ በጣም ስታምሩ። አበቄል ግን እዚህ ጋር ከፈት ብሏታል። እሷ ንቅፍ አርግቶ ያዘ እኔን ለምን አላቀፈኝም የሚልም ያስመስልባታል። እና መጨረሻ ላይ በቃሽ፣ ተነሽ፣ ተነሳሽ አይደለ ፎቶ ብላ እንግዲህ ልጅቷን ስትጎትታት እሷም አልነሳም፣ አንቺም ጠጋ ብለሽ እኮ መነሳት ትችያለሽ ነበር ያለችው እና እንግዲህ እዛ ጋ ሌላ ጦርነት ተፈጠረ። አንቺ ተነሺ አትነሺ በማለት ማለት ነው ና ነገር ግን ወይዘሮ ማርታም በጣም እየተጨነቀች ነው ቤት ውስጥ በሰላምዬ ጉዳይ እንግዲህ አቶ ደረጀም በጣም ስትጨናነቅ እያየ ነበር ና ማርቲ ምን ሆነሽ ነው? ይሄን ሰሞን እኮ በጣም እየተጨነቅሽ ነው። ልክ አደለሽም? ሲላትም እንዴ አስታውቆብኛል እንዴ ነበር ያለችው። አዎ አስታውቆብሻል። ምን ሆነሽ ነው? አረስተወኝ ከባድ ነው ነበር ያለችው። ና እንዴ ምንድን ነው ከባዱ? ንገሪኝ ና እንፈተዋለን። እኔና አንቺ ተነጋግረን የማንፈታው ነገር አለ እንዴ? ለምንድን ነው ብቻሽ የምትጨናነቂ ው ነበር ያላት ና ልንገረ ብለህ ነው? አረ የሚነገር አይደለም ነበር ያለችው ና እንዴ ከኔ የምትደብቅኝ ነገር አለ እንዴ ማርቲ፣ ይብላት እሱስ የለም፣ በማለት እንግዲህ የነገረችው ሰላም ነፍሰ ጦር እንደሆነች ነግረዋለች ማለት ነው። እንግዲህ እሱም በጣም የደነገጠው እንዴ ነፍሰ ጦር ናት እንዴት በማለት በቃ በጣም ነው ድንግጥ ያለው። ና እንግዲህ ከድንጋጤው የሆነ የተረዳችው ነገር አለ ብዬ አስባለሁ። እሱስ ምን አስደነገጠው? በጣም ነው የደነገጠው። ና የሆነ ችግር አለበት ብለን እናስባለን አቶ ደረጄ። ነገር ግን ማርቲ ለትዳሯ ታማኝና ጎበዝ ሴት ሴት ናት። በጣም ለትዳሯ ትልቅ ቦታ ያላት ሴት ናት እና እውነት ሰላምዬ ያረገዘችው ከአቶ ደረጀ ከሆነ የአቶ ደረጀ ትዳር እንግዲህ መጨረሻ አደጋ ላይ ነው የሚወርቀው። ና ቀጣይ ቪዲዮ ደግሞ ናለ የሚለውን ይዤላችሁ እመጣለሁ። ችርስ ላይክ አርጉኝ ፈልጌው